አየው፣ ዓለም ደንዝዟል፣ ደንቁሯል። አዶናይ የሚባለው ይሄ ሌባ ገጣባ ቢመርጡትም ምንም ችግር የለውም። አንደኛ ህዋት ነው እየመረጠው ያለው። እነዚህ ይሄ ሰውዬ ግን የሚዘጋጀው ለምን መሰለኝ ብሪጅ ጆሮ ነው፣ አህያ የኢትዮጵያ ህዝብ። ሰላም ብያለው፣ ጤና ይስጥልኝ ሁላችሁንም። አመሰግናለሁ። እድል ከዚህ በኋላ አንሰጥ ቻው ብያለሁ። ብርጅስቶ ነው። ለዚህ ህዝብ መጨነቅ የለብሽ ረጋያልሽ ፖለቲካ ስር ከዚህ በላይ አንቀጥልም፣ ጨርሰናል። እናመሰግናለን። ጊፍት ለሰጠህን ሰው፣ ነፍጠኛው የአማራ ልጅ ከፍ ያለ ምስጋና አለን። ሚዲያችንን ግን በውስጥ እርዱን፣ ጻፊላቸው ሻሻፕ አለን። ሰው የሰጠኝ የምትረዱን ከሆነ ሚዲያችንን ወደ ሬዲዮ ከፍ እንድንል ሳተላይት ለአንዳንድ ሰዓት መከራየት ይቻላል። ስለዚህ እርዳታ የምታረቅ ሰዎች ካላችሁ ለክታና ጣና ሐይቅ በሚል የካሽ አፕ መሰብሰቢያችን በሱ መስጠት ይቻላል። ግን ለእኛ አሰቱ ለምን ቀድመናቸዋል፣ በልጠናቸዋል። ተበልጣል። ስለተበለጣችሁ ነው እንጂ አሁን ገንዘብ አላችሁ እኛን ሚዲያ ላይ ማውጣት ይቻላል። ባታወጡንም ግን በቲክቶክ ሰባብረን ገደል ከተናል። ይሄ ቁጭ ብሎ ከየት አባት ከፖለቲካ ብርጅስቶን ብሪጅስቶን የት አባቱ የት አባቱ ሰው እስኪ ንገሪኝ የት አባቱ ይሄዳል ስ መሄጃ እኮ የለውም ጮማ ነው መረጃ ወሬው ጮማ ነው መቀመጫው ጮማ ነው ጡቱ ጮማ ነው እዚህ አይጠፋም የት አባቱ ይሄዳል ቁጭ ብሎ ያዳምጣል አሁን እኮ ያልገባው ነው የሚበዛው የእኛን ሚዲያ የማይከታተል የለ መርዳት ግን አይፈልግም ተበልጣል ቪቫ ሞጣ ቀራኒዮ፣ ቪቫ ብሪጅስቶን። ሰላም፣ አመሰግናለሁ።